ሰላም ጤና ስትልንት መልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በእለቱ በአማራ ክልል ያሉ ወቅታዊ መረጃዎችን መነሻ በማድረግ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። በርካታ አውደ ውጊያዎች ተካሂደዋል። በተለያዩ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች አገዛዙን ኪሳራ ላይ እንደጣሉት ነው የሚነገረው። ዘውትር ተሳታፊያችን እነዚህን መረጃዎች ሊያደርሰን መስመር ላይ ይገኛል። እስቲ ምን ምን ነገሮች አሉ? በትናንትና ዕለት እንደዚሁ ሰፋ ባለ መልኩ የሚደ የሚደረጉ እንቅስቃሴዎችን በመረጃ ደረጃ አድርሰን ነበረ ዛሬም በበርካታ አካባቢዎች ናቸው እንደምንሰማው ጎንደር ጎጃም ወሎ ሸዋ ሁሉም አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ያለው እስቲ በዝርዝር ከአንተ እንስማ አመሰግናለሁ መሳይ ከወትሮ በጣም በተለየ ሁኔታ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በደቡብ ጎንደር በጣም ከባባድ ወታደራዊ ምሽጎችን በመስበር በርካታ ከተሞችን መቆጣጠር ይችሏል በተለይ ሌሊት በተፈጸመ ጥቃት በደቡብ ጎንደር በእስቴ ወረዳ ዋና ከተማ መካነ ኢየሱስ አቅራቢያ በምትገኘው ደንጎላት ተብላ ከምትጠቀሰው ከተማ ላይ የጀመረው የማጥቃት እንቅስቃሴ ይችን ከተማ የፋኖ ኃይሎች ምሽጎችን ሰባብረው ከተቆጣጠሩ በኋላ የመከላከያ ኃይሉ ወደ ዋና ከተማዋ መካነ ኢየሱስ ሸሽቷል። ስምንት መቶ አራተኛ ኮር ነበረ የሸሸው። ይሄ የሸሸው ኃይል የፋኖ ኃይሎች ተከታትለው ጥቃት በመፈጸም ከተማዋን በእጃቸው ማስገባት ችለዋል። የመካነ ኢየሱስ ከተማ ከዚህ በፊትም ለበርካታ ጊዜ በፋኖ ኃይሎች ቁጥጥር ስር ውስጥ እየገባች በርካታ የመከላከያ ኃይል የተደመሰሰባት ቦታ ነች። እቺ ከተማ በስቴ ወረዳ ዋና ከተማ ነች። ጥቃቱን የሰነዘረው የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀዝ እስቴ ዳንሳ ብርጌድ በፈጸሙት ከፍተኛ ማጥቃት የሜጀር ጀነራል ዋንታ አባተ አንደኛ ኮርና ጉና ክፍለ ጦር በጋራ በፈጸሙት የማጥቃት እንቅስቃሴ በርካታ የመከላከያ ኃይል እንደተገደለ በርካቶቹ እጅ እንደሰጡ እንዲሁም እነሱን ሲያግዟቸው የነበሩ የሚኒሻ፣ የፖሊስ፣ የአድማ ብተና ኃይሎች መደምሰሳቸውን በተለይ ከምሽግ ተበትኖ የሸሸው የአገዛዙ ጦርን ተከትሎ በማጥቃት ሰዓት በመካነ ኢየሱስ ከተማ በተደረገ ውጊያ እንዲሁም ብደጎላት ተብሎ በሚጠቀሰው ወታደራዊ ምሽግ ሶስት ወታደራዊ ምሽጎችን ሰብረው ከገቡ በኋላ በነዚህ ሶስት ምሽጎች ከመቶ ሀያ በላይ የአገዛዙ ጦር ሙትና ቁስለኛ መደረጉን በአጠቃላይ ይሄ ሀይል ተበትኖ ወደ ደብረ ታቦር እና ወደ ወረታ እንዲሁም ወደ አንበሳሜ ከተማ የሸሸ መሆኑና ሙሉ በሙሉ በፋኖ ቁጥጥር ስር ከተማዋ መግባቷ ታውቋል። በከተማዋ ላይ በተደረገው ውጊያ የፋኖ ቦች ናቸው ተብሎ ታስሮ የነበሩ ፋኖን ትደግፋላችሁ ተብሎ የነበሩ በስር ቤት ሲሰቃዩ የነበሩ በርካታ እስረኞችን ማስፈታት ችለዋል። የፋኖ ኃይሎች ከተማዋን ከተቆጣጠሩ በኋላ አሁን የሸሸው ስምንት መቶ አራተኛ ኮር ወደ ወረታ ከተማና አንበሳሜ ከተማ ላይ ራሱን አዘጋጅቶ ለማጥቃት እንቅስቃሴ እያደረገ ቢሆንም የፋኖ ኃይሎች አሁንም ወደ አንዳ ቤት አካባቢ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። በዚህ ቀጠና መሳይ አሁንም ውጊያው ተጠናክሮ የቀጠለ መሆኑንና በዚሁ ቀጠና በገላውዲዮስ ከተማ አቅራቢያ ዋሻ ተራራ፣ ግድብ ተራራ በሚባሉ አካባቢዎች ላይ በተደረገ ውጊያ እነዚህን ወታደራዊ ምሽጎች ከነጠቁ በኋላ ገላውዲዮስ ከተማን ውስጥ ቴሌ ፈትል፣ የስልምና መካነ መቃብር አካባቢዎች ላይ ከባድ ውጊያ ተደርጎ የፋኖ ኃይሎች የገዳ ድዮስ ከተማን ሙሉ በሙሉ መቆጣጠራቸው እና በከተማዋ ላይ የነበረው የሰባሰባተኛ ክፍለ ጦር መፍረሱን መረጃዎች ያመላክታሉ። በተደረገው ውጊያ የሰባሰባተኛ ክፍለ ጦር ኦርዲናንስ አዛዥ ተገሏል። በርካታ የመከላከያ ሰራዊት አባላት መደምሰስ መቻላቸው፣ ወታደራዊ ፐርሶነሉ ተገሏል። የኦርዲናንስና የሰው ኃይል ኃላፊው አራት አጃቢዎች ከአስራ ስድስት ቦምብና ከስምንት መቶ ጥይት ጋር በፋኖ ቁጥጥር ስር መግባታቸው እና በቀጣይ የፋኖ ኃይሎች ወደ ወ ቆረታና ወደ አንበሳሜ እንቅስቃሴ እያደረጉ እንደሆነ፣ የሸሸውም እንዲሁ በሌላ አቅጣጫ ወደ ደብረታቦር ከተማ ገብቶ ደብረታቦር የዞኑ ዋና ከተማ ላይ ከፍተኛ ውጥረት እንደነገሰ ነው መረጃዎች የሚያመላክቱት። በዚህ ቀጠና በተደረገ ውጊያ ከሶስት ወራት በፊት የስቴ ወረዳ ዋና ከተማ ፖሊስ አዛዥ የነበረው ኢንስፔክተር ሊው የተባለ የፖሊስ አዛዡ ከሶስት እና ከአራት ወራት በፊት በፋኖ ቁጥጥር ስር ገብቶ ተማርኮ በውጊያ ምክር ተሰጦት ከእንግዲህ በኋላ በፖሊስ አዛዥነት አትቀጥልም በማለት ወደ ቤተሰቦች ሂደ የራስክን የግል ስራ ስራ ብሎ ተመክሮ ተዘክሮ የሄደ ቢሆንም ነገር ግን አሁንም በውጊያ ቀጠና ላይ ተገኝቶ እሱም ኢንስፔክተር ሊየውም አብሮ መደምሰስ መቻሉን ነው መረጃዎች የሚያመላክቱት። እንግዲህ ቀደም ሲል መረጃውን ያቀበልከን በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዚህ ባለፉት ሁለትና ሶስት ቀናት የተደረጉ አውደ ውጊያዎችን የተመለከተ ነው። ጎንደር ከፍተኛ ጥንቅናቄ እየተደረገ ነው ያለው። ምናልባት በዝርዝር የአመራሮቹን አግኝተን ስለ አጠቃላይ ስለተገኘው ድልና ስለ ወቅታዊ ሁኔታ መረጃ እንዲሰጡን እናደርጋለን። እስቲ ወደ ጎጃም እናቅና። ጎጃም ላይ የድሮን ጥቃቱም እየተፈጸመ ነው። አገዛዙም እንደዚህ ድል ቀንቶኛል፣ አርባ ስምንት ጽንፈኞችን ገድያለሁ፣ ደምስሽ ያለው ብሎ በስም ዝርዝርም ጠቅሶ መረጃ አውጥቷል። ነገር ግን ሊያሳይ የቻሉ ምርኮ እስካሁን የለም። ነገር ግን በጎጃም በተለያዩ ከተሞች በተለያዩ አካባቢዎች በተለያዩ ወታደራዊ ቁልፍ በሆኑ ቦታዎች ላይ ውጊያዎች እየተ እየተካሄዱ ነው። ምንድን ነው ያለው ጎጃም ቀጠና በበርካታ አካባቢዎች ውጊያ እየተደረጉ እንደሆንና በተለይ በባህር ዳር ዙሪያ አካባቢ የአገዛዙ ጦር ከፍተኛ ጉዳት ስለደረሰበት ይህን ጉዳት ለማካካስ አሁን በግረኛ በእግረኛ ሰራዊቱ መተማመን ባለመቻሉ በጣም በከፍተኛ ደረጃ ሄሊኮፕተሮችን፣ አውሮፕላኖችን፣ የውጊያ አውሮፕላኖችን እና ድሮኖችን በመጠቀም በሲቪል ነዋሪዎች ላይ ከፍተኛ ጉዳት እያደረሰ ነው። በተደረጉት የድሮን ጥቃቶች በርካታ ሲቪሊያን እንስሳቶች፣ ዶሮ ሳይቀር ተመቶ በተለያዩ የማህበራዊ ድረገጾች ላይ እንደተሰራጨ ይታወቃል። የተጎዱ ሰዎች ሲቪሎች ናቸው እንጂ የፋኖ ኃይሎች ምንም አይነት ጉዳት እንዳልደረሰባቸው ነው መረጃዎች የሚያመላክቱት። ዛሬ በመሀል ጎጃም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እስ የጓጉሳ ብርጌድ እና የጉያ ገረመው ሻለቃ በጋራ በፈጸሙት ማጥቃት የጎጃሟን ግምጃ ቤት ከተማን ተቆጣጥረዋታል። በከተማዋ መሽጎ የነበረው ኃይል ተመቶ ወደ ዳንግላና ኮሶቨር መሸሸት መቻሉና ግምጃ ቤት ማርያምን ሙሉ በሙሉ በፋኖ ቁጥጥር ስር መግባቷን ተከትሎ ወደ ቻግኒ የሚወስደው እና ወደ ፓቡ የሚወስደው መንገድ መዘጋቱን ለማወቅ ተችሏል። እቺ ከተማ ሁለተኛ አማራጭ መንገድ ከኮሶቨር ቻግኒ ሳይሆን ከግምጃ ቤት ማርያም ሌላ አቋራጭ መንገድ ያላትና በጣም ወታደራዊ ጠቀሜታ አዋ ከፍተኛ የሆነ ከተማ መሆኗ ይታወቃል። እቺ ከተማ ላይ እንግዲህ የፋኖ ኃይሎች ከተማዋን ተቆጣጥረው ወደ ኮሶቨር ቢያ ጥቃት መጀመራቸውን እና በኮሶቨር ዙሪያም አሁን ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። በአንዳንድ ቀጠናዎችም እንዲሁ በቡሬ አካባቢ ቁጭ ከተያዘች በኋላ ወደ ሽንዲ አካባቢ አሁኑ ውጊያዎች እየተደረጉ እንደሆነ እና ውጊያዎች ውጤቱ ገና ያልታወቀና ውጊያው ያላለቀ በመሆኑ በምን ያክል ድል እንደተገኘ በሚቀጥለው ዜናችን የምናቀርብ መሆኑን ማሳሰብ ፈልጋለሁ። እንግዲህ በጎጃም ያለው ሁኔታ በጣም ተለዋዋጭ ነው። በአገዛዙ በኩል መጠነ ሰፊ ሰፊ የሆነ ጥቃት ከሚካሄድባቸው ቀጠናዎች አንዱ የጎጃም ቀጠና ነው። በርካታ ኃይሎቹን ወደዛ አስፍሯል። ከወለጋ በቡሬ በኩል የሚገባው ከተለያየ የሰራዊቱ ክፍል ወደ ጎጃም የሚገባው ኃይል ቁጥሩ ቀላል የሚባል አይደለም። ስለዚህ ጎጃም ያለውን ሁኔታ በየጊዜው መከታተሉ፣ ምክንያቱም በዛ አካባቢ ነው እንግዲህ የድሮን ጥቃቱን በበረከተ ሁኔታ እየተካሄደ ያለው። አገዛዙ ወሎ ላይ ከፍተኛ ጥቃት እና ኪሳራ እየደረሰበት አሁንም ድረስ በጎጃም በኩል ኃይሉን እያጠናከረ የመጣበት ሁኔታ ምክንያቱ ለምን እንደሆነ አይታወቅም። ጎጃም ላይ ያለውን ሁኔታ እንከታተሏለን። እስቲ ወደ ወሎ እንሂድ። ወሎ ብዙ ቦታዎች ናቸው ውጊያዎች የተካሄዱት ባለፉት ሁለት ቀናት፣ በተለይ ዛሬም በርካታ ኃይሎች ተማርከዋል። በነገራችን ላይ እህቶቻችን የፋኖ ታጋይ ሴት ታጋዮች ላይ በሚወሰዱ እርምጃ የተቆጡ አንዳንድ የአማራ ተወላጆች ምርኮኞችን በተመለከተ ፋኖ ምህረት ሊያደርግላቸው አይገባም የሚል ቅስቀሳ ያደርጋሉ። ነገር ግን የፋኖ መሪዎች ምን ያህል ላቅ ያለ ቦታ ላይ እንደደረሱ በአመለካከትም በአስተሳሰብም ነገሮችን በተለያየ መልኩ ሀገራ ብሔራዊ በሆነ መልኩ እንደሚያዩ የሚያረጋግጠው ይሄ ሁሉ እየተፈጸመባቸው ይሄ ሁሉ ግፍ በአገዛዙ በኩል እየተፈጸመ ነገር ግን ለምርኮኞች ያላቸው አያያዝ አሁንም እንደ ቀድሞ ነው። አይዟችሁ፣ አትፍሩ፣ ወደ ፈለጋችሁ ትሄዳላችሁ፣ ከፈለጋችሁ ወደ ቀይ መስቀል፣ ከፈለጋችሁም ወደ ቤተሰቦቻችሁ እንሸኛቸዋለን የሚል መልዕክት ነው ከፋኖ አመራሮች እየሰሙ ያሉት። ለማንኛውም ወሎ ያለው ሁኔታ ምን ይመስላል መሳይ? በወሎ አሁንም የመከላከያ ኃይሉ በተለያዩ ቦታዎች ላይ ከዚህ በፊት የተነጠቃቸውን በዘመቻ አደማሊ አባናደው የተነጠቃቸውን ቦታዎች ለመቆጣጠር ያለ የሌለ ኃይሉን ይዞ ወደ ወሎ ገብቶ ከፍተኛ የማጥቃት እንቅስቃሴ እያደረገ ቢሆንም ነገር ግን ከፍተኛ ክሳራ እየደረሰበት በአንዳንድ ቦታ ላይም ካሁን በፊት ተይዞ የማያውቁ ቀበሌዎች፣ ተራሮች፣ ወንዞች፣ ሸንተረሮች እየተያዙ ከተሞችም እየተያዙ እንደሆነ ለማወቅ ተችሏል። በአጠቃላይ ወሎ ተቆጥቷል ማለት ይቻላል። በጣም ከፍተኛ ቁጭት ውስጥ ገብቶ ከማህበረሰቡ ጋር አብሮ በጋራ በርካታ ቦታዎች ላይ ጥቃት እየፈጸመ እንደሚገኝና አጠቃለው ከተሞች ሰዎችን አስለቅቃለሁ ብሎ የሄደው ሀይል በምርኮ እየተገደለ በምርኮ እጁን እየሰጠ ትጥቁን እያስረከበ ለፋኖ ሀይሎች በሰላም እያረፈ እንደሚገኝ ነው ማየት የቻልኩት። እንዲሁ በአጠቃላይ በወሎ አካባቢ እየተደረገ ያለው ውጊያ በፋኖ የበላይነት ፍጹም የበላይነት እየተጠናቀቀ ነው ማለት ይቻላል። በጣም በብዙ ቦታዎች ላይ ከፍተኛ ሙከራ አድርጎ ነበረ ቦታዎችን ለመቆጣጠር፣ ነገር ግን መከላከያ በእውነት ለመናገር አልቻለም አልቻለም ያለ የሌለ ሀይሉን ይዞ ገብቶ ነበረ፣ አልቻለም። አሁን በዛሬ እለት የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር ሁለት የልጅ እያሱ ኮር በስሪንቃ አካባቢ የመጣውን የአገዛዙን ጦር ይሄ ስሪንቃን ለመቆጣጠር ከወልዲያ ከተማ ነበር የተነሳው የሀይል ነገር ግን ተመቶ ወደ ወልዲያ ተመልሶ እንዲሄድ ነው የተደረገው። ስሪንቃ ከተማ በቅርብ ርቀት ነው ከወልዲያ የምትገኘው። ነገር ግን ከወልዲያ ከተማ መውጣት ያልቻለው የአገዛዙ ጦር በጣም በርካታ ሀይል ይዞ ከወልዲያ አስከፍቶ ስሪንቃን ከተማ ለመቆጣጠር ጥረት ያደረገ ቢሆንም አልቻለም። በሌላ አቅጣጫ ደግሞ እንዲሁ በሀብሮ ወረዳ ውርጌሳ ላይ አሁንም ከባድ ጦርነት እየተደረገ ሲሆን ራስ አሊ ክፍለ ጦርና ራምቦ ክፍለ ጦሮች በጋራ በመሆን በውርጌሳ ተራራማ ቦታ ላይ የሚገኘውን የአስራ አንደኛ እዝ በርካታውን ገለውታል ማለት ይቻላል። እንግዲህ የአስራ አንደኛ እዝ ክፍለ ጦር ከዚህ በፊትም በርካታ ቦታዎች ላይ ወደ ግዳጅ እየሄደ ኃይሉ የተመናመነበት እንደሆነና ምናልባትም በሻለቃና በሻምበል ደረጃ ሞርተርና ደሽቃ የመያዝ የማይችሉ ደረጃ ላይ የደረሰ እና አስራ አንደኛ ክፍለ ጦር ታሪክ የሆነችበት እና በጣም የፈራረሰችበት ደረጃ ብትደርስም በቀረውና በተንጠላጠበ ሰላማዊ ኃይሉ በተለያዩ አቅጣጫ እየሄደ እንቅስቃሴ እያደረገ በከፍተኛ ደረጃ ተመቷል። አሁንም አሁን በጠቀስኩልህ እርጌሳ ተራራማ ቦታዎች ላይ ከሰላሳ በላይ የመከላከያ ሰራዊት የተማረከ ሲሆን አርባ አምስት ክላሽ በፋኖ ቁጥጥር ስር መግባቱንና ትጥቁ የመከላከያ ትጥቅ አርባ ሁለት ትጥቅ መገኘቱን ከሰባ አራት በላይ ቦምቦች መማረካቸውና የብሬን ተተኳሾች አንድ ሺ አራት መቶ አስራ ሰባት የብሬን ተተኳሾች በአንድ ቀጠና ብቻ በአንድ የውጊያ ቀጠና ብቻ አንድ ሺ አራት መቶ አስራ ሰባት የብሬን ተተኳሾች እንደተገኙና የክላሽ ተተኳሾችም እንዲሁ ሶስት ሺህ ሶስት መቶ ሰባ አምስት ተተኳሾችን በፋኖ ቁጥጥር ስር ውስጥ መግባታቸውንና አንድ የመገናኛ ሬዲዮ ፋኖ መማረክ መቻሉን፣ ይሄ የሚያሳየው መሳይ እንግዲህ የብሬን ተተኳሽ እና የመገናኛ ሬዲዮ በፋኖ ቁጥጥር ውስጥ ገባ ማለት የመከላከያ ማዘዣ ጣቢያ በሻለቃ ሊሆን ይችላል፣ በሻምበል ሊሆን ይችላል፣ በክፍለ ጦር ሊሆን ይችላል፣ በእዝ ሊሆን ይችላል። የመገናኛ ሬዲዮ ተያዘ ማለት በወታደራዊ ቋንቋ ሰራዊቱ ሙሉ በሙሉ ተመጥቶ ፈርሷል ማለት ነው። የብሬን ጥይት ተማረከ ማለት በሰራዊቱ ሙሉ በሙሉ ፈርሷል ማለት ነው። እንግዲህ በስሪንቃና ውድጌስ አካባቢ ተራራማ አካባቢዎች ላይ የራምቦ ክፍለ ጦር ከፍተኛ ድል መጎናጸፍ መቻሉ እና የፋኖ ኃይሎችን በርካታ በተራራ ላይ ወድቀው የሚገኙ የመከላከያ ሰራዊት አባላትን ሕዝቡን በማስተባበር በመቅበር ላይ እንደሚገኙ ነው መረጃዎች የሚያመላክቱት። በሌላ ዜና እንግዲህ አምባሰል ወረዳን መልሶ ለመቆጣጠር በተለያዩ አቅጣጫዎች የመከላከያ ኃይሉ አሁንም በሶስት አቅጣጫዎች የውጫሌን ከተማ መልሶ ለመያዝ ከፍተኛ ጥረት እያደረገ ቢሆንም የፋኖ ኃይሎች አሁንም ላለማስነጠቅ ትንቅንቅ እያደረጉ እንደሆነና የመጣውን ኃይል በሌላ ሶስተኛ ግንባር ከአምባሰል ወረዳ እስከ ኩታበር ድረስ ከባድ ውጊያ እየተደረገ ሲሆን ከሀይቅ አቅጣጫ ከውጫሌ የተመታውን የአገዛዙን ጦር ለማገዝ እና ብሎም ማርዬን ለመቆጣጠር ማርዬ የምትባለውን ከተማ ለመቆጣጠር ቢሞክርም የቤት አማራ ክፍለ ጦር ጨፌ ከተባለ ቦታ ላይ በመቁረጥ ከባድ ጉዳት አድርሶበታል። ይችን የውጫሌን ከተማ እስካሁን ድረስ በፋኖ ቁጥጥር ስር እንደምትገኝና ከአስራ አምስት በላይ የአገዛዙ ጦር መገደላቸውን ከሀያ በላይ የቆሰሉና የቆሰሉትን ትተው ወደ መጡበት የተመለሱ መሆናቸውና ቁስለኞችን አሁንም ከፋኖ እጅ ላይ ወድቀው ሕክምና የሚያስፈልጋቸው ወታደሮች በእጃቸው እንደወደቁና ይሄ የመከላከያ ሰራዊት አሁንም ለፋኖ ኃይሎች ዕዳ እንደሆነ የሚያሳዩ በርካታ ማሳያዎች እየተነገሩ ይገኛሉ። ከወልዲያ ተነስቶ በስሪንቃ በኩል ሊያጠቃ የመጣው ሌላኛው ጦር ደግሞ ከየልጅ እያሱ ኮር ሰላሳ ምርኮኛ እና ከአርባ አምስት በላይ ክላሽ የያዙ የመከላከያ ሰራዊትን መማረክ መቻሉ እና በርካ ታ የአገዛዙን ጦር መደምሰስ መቻሉን ነው መረጃዎች የሚያመላክቱት። በአጠቃላይ በወሎ አካባቢ በተለይ የስሪንቃን እንዲሁም የውጫሌን የአምባሰል በአጠቃላይ አምባሰል የሚባሉ ተራራማ ቦታዎችን ተቆጣጥሮ ከዛ እየተሰነጠረ ሌሎችን አካባቢዎች ለመያዝ ከፍተኛ እንቅስቃሴ ቢያደርግም ከወልዲያ በስተቀር በዛ አካባቢ እስካሁን ድረስ የተቆጣጠረው ቦታ አለመኖሩን ለማየት ተችሏል። መሳይ እንግዲህ ወደ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የሚያሳምነው ጽጌ እዝ እናልፋለን። በዛም የአማራ ፋኖ ህዝባዊ ድርጅት አፋድም በርካታ ወታደራዊ ኦፕሬሽኖች እንደሚያደርግ ይታወቃል። እዛ ያለውን ሁኔታ እንደው በአጭሩ መግለጽ ከተቻለ ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የሚገኝ አንድ ቦታ ላይ ኦፕሬሽን ተካሂዷል። አይለማርያም ማሞ ክፍለ ጦር ጠንከር ያለ ኦፕሬሽን ወይም ዘመቻ ማካሄዱን የሚገልጽ መረጃ እንደዚሁ ሰምተናል እን በአጠቃላይ ሸዋ ላይ ያለው እንቅስቃሴ ምን ይመስላል? መሳይ እንግዲህ የሸዋ ፋኖዎች በጣም በከፍተኛ ደረጃ ቁጥራቸውን አደራ አደራጅተው ድምፃቸውን አጥፍተው ፍጥቃቸውን አደራጅተው ማጥቃት ከጀመሩበት ከትናንትና ሁለት ጀምሮ በአዲስ አበባ ከተማ ስልሳ ኪሎ ሜትር ርቀት ላይ ጥቃቶችን መፈጸም መቻላቸውና የአማራ ፋኖ በተለይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነውዝ የኃይለ ማርያም ማሞ ክፍለ ጦር የተለያዩ ሬጅመንቶች ከአዲስ አበባ በቅርብ ርቀት ላይ በምትገኘው በኮታ ከተማ ላይ ሰፍሮ በነበረው የአገዛዙ ጦር ላይ ጥቃት በመፈጸም ከባድ ጉዳት በማድረስ ከተማዋን በኮታን ከተማ መቆጣጠር መቻላቸውና ከተማዋን የአገዛዙ ጦር ለቆ ወደ ሸኖና ጫጫ ወደ ተባሉ ከተሞች ላይ መስፈሩንና አሁንም ከፍተኛ ውጥረት በዛ አካባቢ እንደነገሰ ለማወቅ ተችሏል። እንግዲህ የአማራ ፋኖ የሸዋ ኃይሎች አሁን ወደ መሀል አካባቢ ራሳቸውን በደንብ አደራጅተው ወደ ኦሮሚያ ድንበሮች እየመጡ ማጥቃት መጀመራቸውንና በዚህም ደግሞ ሊቀለበስና ሊመለስ የማይችል ጉዳት እየደረሰበት እየሸሸ መሆኑንና በተለይ ይህ ጫጫና ሸኖ ሸሽቶ የሰፈረው ኃይል በመጀመሪያ በመጀመሪያ በኮታ በምትባለው ከተማ ላይ በካታ ኃይሉን አጥቶ በሁለት አቅጣጫ ሸሽቶ በነዚህ ሸኖ እና ጫጫ በተባሉ ከተሞች ላይ መስፈሩ እና በሌላ አቅጣጫም ከአዲስ አበባ ስልሳ ኪሎ ሜትር ኮርማሽ ከምትባል ንዑስ ወረዳ ላይ የአጼ ምኒልክ ግምጃ ቤት ተብላ ከምትጠቀሰው ኮርማሽ በተባለች ቦታ ላይ አሁንም በሁለተኛ ጊዜ ጥቃት መፈጸማቸውን እና እችን ከተማ መቆጣጠር መቻላቸውን ነው ያስታወቁት። በአጠቃላይ እነዚህ ሁለት የውጊያ ቀጠናዎች ከአዲስ አበባ ከተማ ስልሳ ኪሎ ሜትር ርቀት ላይ መሆናቸው በአገዛዙ ሀይል ላይ ከፍተኛ ስጋት እንደተፈጠረ መረጃዎች ያመላክታሉ። መሳይ፣ አሁን አንተና እኔ እየተነጋገርን ባለንበት ሰዓት መሳይ፣ በደቡብ ጎንደር አሁንም ውጊያው ተጠናክሮ የቀጠለ ሲሆን እስቴድ አንሳ ብርጌድ የጋሳኝ ከተማን መቆጣጠር መቻሉና ከገላውዲዎስ በተጨማሪ ጋሳኝ ከተማ አሁን በጽሑፍ የደረሰኝ ዜና የጋሳኝ ከተማን የፋኑ ሀይሎች መቆጣጠር መቻላቸውንና በጋሳኝ ከተማ ውስጥ ሰፍሮ የነበረው አንድ ሻለቃ ጦር አብዛኛው ኃይል ተመቶ ቀሪው ደግሞ እጅ መስጠቱንና ከአንድ ሻለቃ ጦር ምንም የወጣ ጦር እንደሌለ ነው መረጃዎች እያመላከቱ ያሉት። በአጠቃላይ በአማራ ክልል በሁሉም ቀጠናዎች ላይ ከፍተኛ ውጊያ እየተደረገ ሲሆን በአንዳንድ ቦታ ላይ መከላከያ ከሚኒሻ ኃይሉ ከአድማ ብተናው ከፖሊስ ኃይሎች ጋር በመቀናጀት ከተሞችን መልሶ ለመቆጣጠር ጥረት እያደረገ ቢሆንም ነገር ግን አልተሳካለትም። የፋኖ ኃይሎች ግን በበርካታ ቦታዎች አሁን በስቴ መካነ ኢየሱስ ከተማ፣ አሁን በጠቀስኩልህ ገላውዲዮስ ከተማ እና አሁንም ዳንሳ ብርጌድ ጋሳይን ከተማ የፈጸመው ጥቃት ተሳክቶለት ከተሞችን መቆጣጠር መቻሉንና የፋኖ ኃይሎችም በከተሞች ላይ ህዝብን በማረጋጋት ላይ እንደሚገኙ አሁን አንተና ነህ እየተነጋገን በጽሁፍ የደረሰኝ መረጃ ያመላክታል። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ።